ኖክሽን ሰላማዊ አራዎች ታሪካዊ ሰማታ ነገ ደ ዋ ልቆሙ ለ የዚህ ልጅ ጉዳይ ምርር ነው ያለኝ። እኔ እኮ የሱ መመለስ እኮ አላሳሰበኝ፣ ገብቷዋላር ግን እኔ መመለስ የሚችልበት መንገድ በምን መንገድ ነው? ይኸውልህ፣ አንድ ቀን እኮ ልብ ገዝቶ ከጥፋት መንገድ ይመለስ ይሆናል። አይ ዳኒ፣ እሱ መቼም አይመለስም። እኔ ብነግረው ብነግረው ምንም ሊሰማኝ እኮ አልቻለም። ይኸውልህ አንተ ስለሱ ነገር እኔ እንጃ ብቻ እንዴት እንደምታስብ አላውቅም። ግን በቃ እሱም ቢሆን ወንድምህ ነው። የወንድምህ ነፍስ ሲጠፋ እያየ ዝም የምትል ከሆነ እኮ እግዚአብሔር የወንድምህ ከእጅህ ይሻል። ስለዚህ ነገሮችን ቀስ ብለህ አስብ። አስቤ አስቤ አስቤ ነው እኮ አንተን አሁን የምጠይቀ፣ ጓደኛ እኔ ሌላ ማን ልጠይቅሽ? ይኸውልህ የሚያስጨንቅህን ነገር ሁሉ በእርሱ ላይ ጣል እንጂ ስለምንም ነገር አትጨነቅ። የምትጨነቅ ከሆነ ምንም የምትለውጠው ነገር አይደለም፣ ራስህን ነው የምትጎዳው። አሁን እኔ እኮ የእሱ መመለስ ምንም ሊያሳስበኝ እኮ አልቻለም። እማዬ ግን ቀን በቀን እየተጨነቀችብኝ ነው። ገብቷል አይደል? በቃ እየታመመች እያስቸገረችኝ ነው። ለእኔም እኮ ፈተና ነው ነችብኝ ስራዬን መስራት አልቻልኩ። ወለ በጴጥሮስ መልዕክት ላይ ምን ይላል መሰለ እንግዲህ በጊዜው ከፍ እንዲያደርጋችሁ በኃይለኛው በእግዚአብሔር እጅ በታች እራሳችሁን አዋርዱ፣ እርሱ ስለ እናንተ ያስባልና የሚያስጨንቃችሁንም ነገር ሁሉ በእርሱ ላይ ጣሉ ይላል እንጂ። በቃ አንተም በእርሱ ላይ ጥለህ ሁሉንም ነገር እርፍ በል። ስለምንም ነገር አትጨንቅ። እስቲ ወይ እንግዲህ እግዚአብሔር ዳኝና ለሞክረዋ። እንግዲህ በተቻለ አቅም ግን ነገሮችን በፍቅር ለማሸነፍ ሞክር። በፍቅር አልከኝ ልበልህ? አዎ በፍቅር እኮ ማሸነፍ ትችላል። ፍቅር እኮ የእውነተኛ መንገድ ፍሬ ናት ይባላል። ለማንኛውም ዳኔ፣ እሱ ምንም ሊመለስልኝ ስላልቻለ እኔ ብቻ እስቲ እሞክራለሁ። ሁሌም ስሞክር ነው የኖርኩት። አንድ ነገር እንድታውቁ የምፈልገው ነገሮችን በፍቅር ማታስኬድ ከሆነ ሰላምህንም በጭራሽ አታገኝም። ስለዚህ ነገሮችን በፍቅር አስኪድ። እስቲ እንግዲህ ሞክራለሁ ምን አረጋለሁ? እሺ በቃ እኔም አሁን ወደ ቤት ልሂድ። ትሄድ ታዲያ? አዎ የማየህ የማግዛት ነገር ችግር የለም፣ ተጠቀመውና እኔ ወይ ነገ ጥያቄዎችን አብረን እንስራ። እሺ በቃ ችግር አቤት፣ እግዚአብሔር እንዴት ያለው ጓደኛ ነው የሰጠኸኝ! ማን ነው እስቲ የህይወትን መንገድ የሚነግር ጓደኛ ያለው? አረ ማን ነው የእግዚአብሔር መንገድ የሚያሳይ ጓደኛ ያለው? እስቲ ማን ነው መልካም ጓደኛ ያለው? እንደው እግዚአብሔር ለሁላችንም መልካም ጓደኛ ነው ያድለን። ሆነት? ደህና ዋል እማዬ። አይ ዝም ብዬ ነው። ምነው፣ በሰላም ነው? ቆየሽ እኮ በደህና ነው። እንጀራ ጋግሬ እንደጨረስኩ በዛው ስለነበረ ነው። በጣም ደክሞሻል። አዎ፣ ያው ደም ገነ ያ እኔ እንጃ፣ ምን አውቃለሁ። ቅድም መጣና ደብተሩን አስቀምጦ ነው። እሱ የት እንደሚሄድ ይታወቃል። ምን ይሻለኛል። ሁል ጊዜ እኮ ነግሮ አለው ማዬ። እሱ ግን ምንም ሊሰማኝ አልቻለም። እንደውም ቅድም ዳንኤል ጓደኛ መጥቶ ስለሱ ጉዳይ እያወራን ነበር። እሱም አሳስቦት ነው መሰለኝ እቤት ድረስ የመጣው ማለት ነው

ከሰፈር ሰው ጋር ጠቅላላ እያጣላ ከሰው ጋር ምን አለ እንድትግባባ እንኳን ትንሽ ፈቃድ ብትሰጣት ምንድን ነው የምትነጫነጨው እና ዘር መንዘት ለበላል ታዲያ መማታት አለብህ እንዴ ለምንድን ነው የማታስተውለው እኮ አንተ እየሄድክ እባክህ በቃ ሰው መቶብህ እና ዝም ብለው ጨቅጭቀኝ የአንተ አትፋተኝም ለምንሽ ነው

አረ ምን አይነት ሰው ነው አንተ ልጅ! አንሳ ታጥና እያለ ዘዝበላት ዘዘበላት። ምን አይነት ሰው ነው ደግሞ? ማጥናት ከሚጀምሩ ነው መጀዘቢያው ነው። ቢያንስ እንኳን መጽሐፍ ከዚህ እንኳን ነው። አንተ ልጅ ማታ ሆዴን አሁን ደግሞ ራሴ አንተ ልጅ ቆይ ስለ ትምህርትና ጭራሹኑ ስለ ደብተር ሲነሳ ነው በሽታው ነው የሚነሳ። አሬ ልጅ እንደሚሻለኝ ልጅ እንደው አሬ ልጅ እና ከምን ነው የአንተ ምን ያነሳው ነው በእናትህ አንተ ለራስ ምናምን ትላለህ? እራስ ነው ምን አገባ ስለኒ። እኔ ለራስ ነው እንድትቀየር ፈልግ ነው መሰለኝ። አረ እየተጠየቀን ነው ማዘረው። አረ ማዘረው የትምህርት ሰው ስለሄደ ነው እንደ ቤተክርስቲያን ሊሄድ ብለ መትሄደው ሰው ስለሄደ ይሄድ ብለህ ሳይሆን መሄድ ያለበት እውቀትና በረከትን አገኛለሁ ብለህ መሆን አለበት። አይነት እንደው ይታያል። ተዘላለም አለም ራስን ብትቀይር ይሻላል። እኔ እንኳኑ እዚህ ጋር የምለው ነገር ማለት ከሆኑ አሁን ተዚህ ዝም ብለህ የምታወራው እንደ ማን የተመለሱ ሰት እንደዚህ የምትለፈልፈው ይኸውልህ፣ እኔ ወደ አንተ እንድትመለስ እንጂ ሌሌሎችን መመለስ አይተ እንድትመለስ አይደለም፣ የምፈልግ ወደ እግዚአብሔር ቤት ሂድ፣ የእግዚአብሔርን መንገድ ተከተል። ሌላው ትርፍ ነው። በቃ እኛ የምንፈልገው ማ የምንፈልገው እሱን ነው። በቃ እኔ አንተን እየነዘነዝኩ አይደለም ሲጀመር፣ ራስን ቀይር፣ ራስን አስተካክል እያልኩ አበምኑና የምትለኝ በእናትህ እኔ ዛሬ ብን ስመጣ አንተ እዚህ ነገር ተብለኛል ተበተን በእናትህ

አንተ ቆይ፣ ግን ሁሌ ጠፋህ ማለት አይሰለችም? አንተ ቤት መች ትቀመጣ። ትራንትና መጥቼ ነበር። አንተ አንቺ አንቺ አታቂም ማለት ነው። የምር ገብቼ እኮ እየቀለምኩ ነበር። ጥሩ ነው። አንተ ምንም አንተ

ይንጥመትለድምን አለ መሰለ ዳኒ እንዱ እን የሚባለው እሺ፣ ኖርማል ነግረው በቃ አሁን የት ወሬ አትለው፣ ኤፍ ኤም አትለው፣ ቲቪ አትለው

አሁን በቤተክርስቲያን ምናምን ትላላችሁ። ምን ተጀመረች ምን ስማ እኔ ራስን እንድትቀይር ብቻ ነው የምፈልገው እግዚአብሔርስ እንዲያዝንብ ነው የምትፈልገው? እማየስ በአንተ ምክንያት ከሰፈር ሰው ጋር እየተጣላች እንድትኖር ነው የምትፈልገው? ለምንድን ነው ሰው ሁሉ እንዲያዝንብ የምትፈልገው? አሁን መመለስ የምትፈልግ ከሆነ ሁሉንም ነገርኛ እናስረዳለን። በተለይም ደግሞ ሰንበት ትምህርት ቤት ሄደ እውነተኛውን መንገድ የምታገኝበት ቦታ ነው። ተመዝገብ፣ ተማር፣ ቤተ ክርስቲያን ተመላለስ፣ ቅዳሴዎችን አስቀድስ። ምንድን ነው እንደ የሚከብድ? ኤኮድሮ ማንነት ነው። ምን አታከብደው ነው? በዓለም ጭቃ ተጨማለክ፣ አሁን ይኸው መንፈሳዊ ህይወት ከበደ ነው። እዚህ ጋ ምን አለ መሰለህ፣ እኔ መመለስን እፈልጋለሁ መመለስን እፈልጋለሁ። ግን ምን አለ መሰለህ፣ እዚህ ጋር አንድ ሰውን ከዓለም ብድግ ብለው ቤተክርስቲያን በተለይ ሰንበት ሰንበት ሲገባ ደግሞ ዝም ብሎ አይገባም አይደለ? ምን ሆነ የሚባለው ነጠላ ለብሶ ምናምን የሚሄዱ አባታቸው ስር እንዲደቅ ምናምን ብለው ምን ነው የሚባለው አባት የሚባል ነገር አለ። እሱ ራሱ ከሄዱ ይመጣል። ሲጀምር በዛሬ ነው ይላ እሺ፣ ኖርማል ይለበሳል ነጠላ ራሱ እኮ እሺ፣ እንዲህ ልንገራችሁ ነጠላውን ቢያንሳንቱኝ ነገር ነገሮቹ